ግን ይህ ማለት እንደ ሚስቶቻችሁ ቆይታ ይወስናል። ሚስታችሁ በአንድ ደቂቃ ግንኙነት እርካታ ላይ የምደርስ ከሆነ እናንተ እንጂ የምታደርጉት ከሆነ ግዴታ አይደለም። ግን በአማካይ ደግሞ የሴት ልጅ እርካታ ትንሽ ከወንዶች ዘግየት ያለ ነው። እዚህ እሱን ለማመጣጠን በትንሹ ቢያንስ ሶስት ደቂቃ መቆየት ብትችሉ ጥሩ ነው። ከሶስት እስከ ሰባት ደቂቃ በቂ የሚባል ነው። ከዛ በላይ ሲሆን አድካሚ ሊሆን ይችላል። ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው፣ የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ፣ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቨን ሳይዝ ማተር የማያረግ ከሆነ ማለት ነው፣ ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሪኝ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አርጉት፣ በፖስተው ቪዲዮውን ያጠፋዋል። ሶ ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። ሶ እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85 ፐርሰንት በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ አዎ፣ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል ግን ይህንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ ፊት የነበረውን ፎር ፕሌ ባስረዘማችሁት ቁጥር ቫጃይናል ስቲሙሌሽን ጊዜው ያጡርላችኋል ማለት ነው። ሶስተኛ ደግሞ ጂስፓት ይባላል። ጂስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አሉት፣ በፖስት አይፈቅድልኝም ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት ሶሱ ጂ ስፖት ይባላል። በእሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቨን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋና ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድን ነው፣ ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር የሚያደርገው። ይህ የውስልትና ህይወታችን በጥሩ ሁኔታ ከሰው አይን አፍና ምላስ ተጠብቆ እንዲሄድ ሲባል አንዳንድ ነገሮችን መስዋዕት ማድረግ ያስፈልግ ነበር። እንደዛም መስዋዕት ካደረግናቸው ነገሮች አንዱና ትልቁ ስራዬን ነው መስዋዕት እያረኩት የመጣሁት። ሰው አየኝ አላየኝ በሚል ድብብቆሽ ውስጥ በጭንቀትና በፍርሃት ውስጥ ሁኜ ስራዬን እየዘነጋሁ ስራዬን እየረሳሁ ከስራዬም እየወጣሁ መጣሁ። በዚህ ሁኔታ ነበረ ሶስተኛው ሰው ወይም ደግሞ ሁለተኛው ሰው ህይወቴ ውስጥ የገባው። አዎ የከፋውና የሚያስጠላው ነገር ደግሞ የዚህ ሁለተኛ ሰው እኔ ህይወት ውስጥ የመጣበት መንገድና ከመጣም በኋላ እስከ ዛሬ ድረስ ከባሌ ጋርም ሆነ ከሁለተኛው ሰው ጋር ያለኝን ግንኙነት ጠንቅቆ የሚያቅን እስከ መጨረሻው ከልጆች አባት ጋር ሊያይ ሊያየኝ የሚችለውን ሚስጥር እጁ ላይ አድርጎ ህይወቴን እንደፈለገ እንዲዘውራት እልስልስ ብሎ ቤቴ ላይ የገባ ሰው ነው። እንዴት መጣ መሰለሽ ሁለተኛ ሰው? ድሮ ባሌ ስራ ከጀመረ ጊዜ ጀምሮ የሚተዋወቅ እቃ አቅራቢያችን ነው። ለስራ ቦታችን እቃ የሚያቀርብልን እሱ ነው። ከባሌ ጋር ምርጥ የሚባል ወዳጅነትና ግንኙነት አለው። እቃ የምንረከበው ካለን ግንኙነትና ቀረቤታ የተነሳ ከእሱ ጋር በዱቤ ነው። አዎ እቃ በዱቤ ያቀርብልኛል፣ እሸጣለሁ፣ እከፍላለሁ። እቃ ይመጣል፣ እሸጣለሁ፣ እከፍላለሁ። ግንኙነታችን እኔም ስራውን ከተረከብክን ጊዜ ጀምሮ ከባሌም ጋር ያን ሁሉ ዘመናት ሲሰራ በዚህ መልኩ ነበረ። ታዲያ ይህ የገባውበት የድብብቆሽ ህይወት ስራዬን በአግባቡ እንዳልወጣ አድርጎኝ ስለነበረ ስራዬ እያሽቆለቆለ እየተበላሸ መጣ ያን የነበረ እዚህ ሰው እጅ ላይ የወደኩት ይህ ሰው በአግባቡ ገንዘቡን መክፈል ሲያቅተኝ ወደ እኔ በጣም መጠጋትና ማስጠንቀቂያም ማሳሰቢያም መስጠት ሳይሆን የጀመረው ምን ሆነሽ ነው ምን አጋጥሞሽ ነው ብሎ እንደ ጥሩ ወዳጅ እንደ ጥሩ መካሪ ከአጠገቤ የማይጠፋ ምርጥ ሰው ሆነልኝ ታኔም ምስጥሬን አሳልፌ ባልሰጠውም ስራው ምን እንደሆነ አላቅም። እባክ ታገሰኝ፣ ስራ እየተበላሸብኝ ነው እያልኩኝ እያባበልኩኝ፣ ምክንያትና ሰበብ አስባብ እየሰጠሁኝ ድጋሚ ዱቤዎችን እንዲሰጠኝ፣ ድጋሚ እቃዎችን እንዲያቀርብልኝ ማባበል ጀመርኩኝ። በዛም የመጣ ነበረ ጓደኝነታችን ወይ ወዳጅነታችን ከቃ ተረካቢና ከቃ አቅራቢነት በዘለለ ወደ ጥልቅ ጓደኝነትና ወዳጅነት የተቀየረው ከዛም መደዋወል፣ ቴክስት መደራረግ እሱም አይዞሽ ካለሽ ትከፊ፣ ያለሽ ከሌለሽም አያሳስብሽ እያለ እቃውን እያመጣ መዘርገፍ ጀመረ። ይህን ሁሉ ነገር ሲያደርግ ግን ለእኔ ቅን አስቦ ለእኔ መልካም ሆኖ ብቻ ሳይሆን የያዘውን ይዞ ያቀደውን አቅዶ ያስበውንም አስቦ ነበር። አጠገቤ ማንዣበብና አጠገቤ ላይ ሁለተኛ ካለው ሰው እኩል ሰዓቴን መጋራት ሲጀምር ስለ እኔ ስለ ውሎዬ፣ ዙሪያዬ ላይ ስላለው ሰው ሁሉ ማጥናትና ለማወቅ ማነፍነፉን ጀመረ። ያንን እኔ ባላቅም፣ እሱ ግን ከጎረቤቶቼ፣ ከሰራተኞቼ፣ ዙሪያዬ ላይ ካለው ሰው ውሎዬን፣ አዳሬን፣ ጓደኞቼን ምን እየተፈጠረ እንዳለ ሳላቅ፣ ዙሪያዬ ላይ ሆኖ ለካ ስለ እኔ እና ስለ ሕይወቴ ነበር የሚያጠራው። በዛም አጋጣሚ ላይ እሱ ጥሩ ጓደኛና ወዳጅ ሆኖ ዱቤን ታግሶኝ እያማከረኝ እያዋራኝ አይዞሽ አለሁ እያለኝ ሳያስጨንቀኝ ስራዬን እንደሰራ ቢያደርገኝም የሚስጥሬ ቁልፍ የሚስጥሬ ቋጠሮ ግን ተፈቶ ጆሮ ላይ ደረሰ። ያኔም ምንም አላለም። ልክ እንደ ወዳጅ ልክ እንደ አክባሪና እንደ አሳቢ ጠጋ ብሎ እየሄድሽበት ያለውን ሕይወት አውቄዋለሁ፣ የገባሽበትን ነገር ተገንዝቤዋለሁኝ። አይዞሽ፣ ምንም አትጨነቂ፣ ያጋጥማል። ብቸኛ ሴት ነሽ። በአንቺ ቦታ የትኛውም ሴት ብትሆን ልታረገው የምትችለውን ነገር ነው እያደረግሽ ያለሹ ግን ጥሩ አይደለም እኮ ባልሽ በጣም መልካም ሰው ነው በተቻለ መጠን ወደ እሱ ሄደሽ ከዚህ ህይወት ለመውጣት መሞከር ነው እንጂ አሁን እየሄድሽበት ያለው ነገር ጥሩ አይደለም ሜቢ ጆሮ ለባለቤቱ ባዳ ሆኖብሽ ነው እንጂ እኮ ያለሽበትን ነገር ማንም አያውቅብኝም ብለሽ እንዳታስቢ ሁሉም ሰው ስለዚህ ጉዳይ ያውቃል ብሎ የሆነ ቀን ስናወራ ክው አደረገኝ ይህን ቃል ከእሷ እንደበስሰማ ሰላም እንዴናችሁ? ውዶችዬ፣ አብራችኝ አብራችን ስለሆናችሁ ስለምትከታተሉኝ፣ ስለምታበረታቱኝ በጣም አመሰግናለሁ። ነገር ግን እኔ ፎሎ አርጉ፣ ላይክ አርጉ፣ ኮፕሊንክ ኮፕሊንክ ከአስርና ከዛ በላይ አድርጉ ብዬ መጨጨቅ የደረሰበት አነፍንፎ ተከታትሎኝ አንዳንድ ወሬዎችን ከዚህም ከዛም ለቃቅሞ አገጣጥሞ ቢሆንም እኔ ጋር ሲያመጣው ግን ሁሉም ሰው እንደሚያውቅና ሁሉም ሰው ስለእኔና ስለሱ እያወራ አስመስሎ ነበር። ይህን ነገር ሲነግረኝ እዛው ባለሁበት መሬት ተከፍታ ዋጥ ብታደረገኝ ምን ያህል ደስ ባላ ነበር። ሀውለት እውነትህን ነው አልኩት። አዎ፣ አይ እኔ ምንም የገባሁበት ነገር የለም ስለው በጣም ሳቀና፣ አረባክሻቀል ልጂ፣ እኔ ብቻ ኮን ብለው ጉዳይ አይደለም፣ ሁሉም ሰው የሚያውቀው ነገር ነው። ከማንም ልደብቂ፣ ማንንም ልሸውጂ ትችላለሽ፣ እኔን ግን አትሸውጂኝም አለኝ። እንዴት? አልኩት። ለካ ይከታተለ ይኖሯል። በዚህ ቀን እዚህ ካፌ በዚህ ሰዓት አላየኋችሁም? በዚህ ቀን እዚህ ቦታ እንዲህ ስታደርጉ አላየኋችሁም? በዚህ ቀን እዚህ ቦታ መኪና ውስጥ አላየኋችሁም? እያለ እያንዳንዷን ቀንና ሰዓት እየጠቀሰ ቦታውን እያጣቀሰ ሁሉንም ነገር ነገረኝ። አመንኩ። ያኔም በቃ አንተ ጓደኛዬ ነህ ትረዳኛለህ፣ ተረዳኸኛለን ብዬ ስቅ ስቅ ብዬ እየተንፈቀፈቅኩ የነበርኩበትን ያለሁበትን የገባሁበትን ሁሉ መንገር ያኔም እሱ ወዳጅ አይደል? ጓደኛ አይደለ? መካሪና መልካም ሰው አይደል? በጣም አጽናናኝ፣ በጣም አባበለኝ። ምንም እንዳላጠፋው ምንም እንዳላደረኩ አይፈረድብሽም፣ አይዞሽ፣ ከዚህ ነገር ትወጫለሽ፣ ተጋግዘን አስወጣሻለሁ ከዚህ ነገር። አሁን ስራሽ ላይ ቀጥይ። ጥሩ ነገር አይደለም እያደረግሽ ያለሽው። ይህን ጉዳይ ባለቤትሽ ቢያቅ ልቡ ምን ያህል እንደሚሰበር ባለቤትሽ፣ አውቀዋለሁ በጣም መልካምና ጥሩ ሰው ነው ብሎ ብዙ ነገር ነገረኝ። ስለ እሱ ደግሞ ያንን ያንን ነገር ሲያወራ ይበልጥ ሐዘን ይበረታ ምን አይነት ሰውን እየጎዳው እንደሆነ ታወቀኝ። ከዛች ጊዜ ጀምሮ እሱ ያንን ካለኝ ጊዜ ጀምሮ የፈለገው ነገር ይምጣ የፈለገው ነገር ይሁን ከዚህ ህይወት መውጣት አለብኝ ብዬ ቆረጥኩኝ። አውነትህን ነው፣ ከዚህ ህይወት መውጣት አለብኝ እገዛህን ገን ፈልገዋለው አልኩት። አይዞሽ እኔ አብሬሽ ነኝ አለሁ አለኝ። ከዛም ከሁለተኛው ሰው ለመራቅ ጉዜን ጀመርኩኝ። ይህንን ሳረግን እኔ እንዳወቅኩኝና ሰኔ ከኔ ጋር እንደዚህ እንዳምናወራ እሱ እንዳያቅ ሚስጥር አድርጊዋለኝ። እሺ ያልኩኝ ለምን እንደሆነ አላውቅም። ነገር ግን እሱም የእሱም እቃ አቅራቢና ወዳጁ ስለሆነ ምን አስቦ እንደሆነ በእርግጠኝነት አላወቅኩም። እንዳለውም ግን እሱ ማውቁ እሱም እንዳሉ አስፈላጊ መስሎ ስላልታየኝ አልነገርኩትም። ከራሴ ጋር መታገል ጀመርኩኝ የገባሽበት ነገር ትክክል አይደለም ዛሬ አንድ ሰው እንደዚህ ብሏል እንዳለውም ስሜ ጠፍቷል ጆሮ ለባለቤቱ ባዳ ሆኖብኝ ነው እንጂ ሁሉም ሰው አውቆታል ብዬ ለራሴ ነግራት ጀመረ ከዛም በኋላ አጠገብ ያለውን ሰው ጣል ጣል እያረኩኝ እየተኩ ስመጣ ምን ተፈጥሮ ነው ምን ሆነሽ ነው እያለ ይጨቀጭቀኝ ጀመር ያኔም ነገርኩት እባክህ እኔናንተ ስራችንን እስከመተው ድብብቆች ውስጥ ገብተን የውሸት ፍቅርን ማንዘልቅበትን የማንኖርበትን ነገር እያካሄድን ቢሆንም ህይወታችን ግን አደባባይ ላይ ነው ሁሉም ሰው ስለእኔ እናንተ አውቋል ከዚህ በኋላ ይበቃናል ይሄ ወሬ ባለቤት ጆሮ ከደረሰ ጥሩ አይመጣም እባክህ አልኩት በቀላሉ የሚለቀኝ ሰው አልነበረ። ታዲያ በአንድ ጀንበር በአንድ ቀን ነው እንዴ እስከዛሬ እንደፈለግሽ ሆነች ስታበቂ ተወኝ ልተውህ የምትይው እንደፈለግሽ እኮ አንቺም ልታቋርጩ አንቺም ልትቀጤው አትችይም ተነጋግረን የገባንበት አምነንበት ነው እስከዛሬ የዘለቅ ነው ስንተውም አምነንበት ነው ብሎ እሱ ደግሞ ጭራሽ ማስፈራሪያና ዛቻ ያቀብልብኝ ጀመረ። በመሀል ቤት አውለት ወንፊት ሆንኩኝ። ይሄኛውም እንደፈለግሽ ልትወረውርኝ አትችም፣ ያኛውም ደግሞ ከስር ስሬ እያለ መች ነው ከዚህ ጉዳይ የምትወጪው? ምን እያደረግሽ ነው? ምን ላይ ደረሽ? ይበቃሻል፣ ተይ አንቺ ካልወሰንሽና ካልቆረጥሽ እኮ ጥሩ አይመጣም እያለ ጠዋትና ማታ የሚነዘንዘኝ የሚጨቀጭቀኝ ሌላ መዥገር ሆነብኝ። ጭቅጭቅና ንዝንዙ ግን እውነት ለእኔ አስቦ ብቻ ሳይሆን ለካ ከጀርባው የተደገሰልኝ ሌላ ሴራ ነበረ። በአንዴ ከሱ መራቅ ሊከብድሽ ይችላል፣ ምክንያቱም ብቸኝነትሽን አስረስቶሻል። አሁን ደግሞ ምናልባት ከሱ ለመራቅ ሌላ ጓደኛ ስለሚያስፈልግሽ እኔ ያለሁልሽ፣ እኔ ጥሩ ጓደኛሽ ነኝ። የትኛውንም ሚስጥርሽን የትኛውንም ነገር ልታማክሬኝ ትችያለሽ፣ ብሎም መንገድ ቀየሰልኝ። እሱ የሚለኝን ነገር እየመጣው እንዲ ያለኝ ምን ልበላው ስለው፣ እንዲ በዩ እንዲ ቴክስት ጻፈልኝ። ምን ልበላው ስለው፣ እንደዚህ አድርጊ እያለ በዚህ በኩል ቦይም ቀዶ ደግሞ ሌላ ትብታብ ውስጥ። ትዳር ውስጥ ከገባው በኋላ የመጀመሪያዎቹ ቀናቶችን ጥሩ ጊዜ ብናሳልፍም ከሚስቴ ጋር፣ ከዛ በኋላ ግን ለወራት አብሬያት መተኛት ፈጽሞ አልቻልኩ። ለምን ካልሽኝ ደግሞ ምክንያቴ በጣም የሚገርምሽ ነው። እናንተ ሴቶች ሁሉም ጋር ይሁን አላቅም፣ ከጓደኞቼ ጋር በማወራ ጊዜ ግን ብዙሃን ቤት ውስጥ ያለ ችግር መሆኑን እየተነገረኝ ነው። ትዳሩ ስትገቡ ማን እንደሚሰጣችሁ ባላቅም አንድ በጣም ትልቅ ሹራብ በጣም ወፍራም ቱታና ምን የሚያክል ቲሸርትን ስንደ ስጦታ ይሁን በማን እንደሚሰጣችሁ ባይታወቅም ሁላችሁም ይዛችሁት የምትገቡት ትልቁ ቅርሳችሁ ይመስለኛል። እኔ የለመድኩት ዓለም የለመድኩት ህይወት ጭራሽ ተገላቢጦች ሲሆን እዚህ ቤት ስመጣ ሚስት ብዬ ያገባዋት ሴት ደግሞ ልክ ከስራ ደክሞኝ እቤቴ መጥቼ አስቤ ተመኝቼ የምመጣው ሌላ እሷ አሁን የምትጠብቀኝ ደግሞ ሌላ ነው። ትልቅ ሹራብ አላት፣ ወፍራምና ሰፊ ቲሸርት አላት። ሰፊ ቲሸርቷን ለብሳ ትልቅ ሹራቧን ደርባ እዛውም ላይ ደግሞ ወፍራሙ ቱታው አይቀርም እሱን ለብሳ ሻሹም ታስሮ፣ አላቅም፣ ብቻ መለስተኛ ቁምሳጥን ሆና ትጠብቀኛለች። ገና ሳያት በንዴት ጭስስ ስላለው ብዙ ነገሮችን አስታውሳለሁ። ወደ ኋላ እመለሳለሁ። የፍቅር ጊዜን አሳልፌ ተላፍቼ ስቄ ተጫውቼ ወደ መኝታ ሊሄድ ይቀርና አምስት ደቂቃ ከጎኗ መቀመጥ እንኳን አስጠልቶኝ ወደ ስራ ይገባለሁ። ኮምፒውተሪን ከፍቼ ቀጥታ ከቀን የቀረ ለነገ ያልኩትን ስራ ማታውኑ አጠናቀቋለሁ። ጀርባዬን ሰጥቼ አድሬ እንደተደበርኩ ወደ ስራ ይሄዳለሁ። አንድ ካፌ ላይ ቁጭ ብዬ ማኪያቶን እየጠጣው ሳስብ፣ አንዴ ፈገግ አንዴ ደግሞ በቁጣ ውስጥ እየናረ ብቻዬን አወራለሁ። የገጠመኝ ተገላቢጦሽ ህይወት ግርም ይለኛል። ትዳር ግን ምንድን ነው? በደስታ በነፃነት ቀለል አድርጎ እየተነጠዙ እየተደሰቱ መኖር ነው ከሚያስደስተን ከሚያፈቅረን ከሚያስቀናን ከሚያቃጥለን ሰው ጋር እየተቃጠልንም እየተዝናናንም እየተደሰትንም የምንኖራው ነው ደስ የሚለን፣ ወይንስ ሚስቴ የትም እንደማትሄድ ማንም እንደማይነካት ማንም እንደማያያት እርግጠኛ ነኝ። እንኳን ለአንድ ቀን ስራ ደርሶ ለመምጣት ይቀርና ለወራት ከሀገር ብወጣ ከቤቴ ከአካባቢ ብርቅ ቤቴም ትዳሬም ሚስቴም ጥቡቅና ንጹሕ ሆና እንደምጠብቀኝ እርግጠኛ የሆነ ኩባት ሴት ቤቴ ያለች ነገር ግን ልክ ማታ ስገባ አብታይቴ ሁሉ ተዘግቶ ደስታና እርካታዬን አጥቼ ምንድን ነው ህይወት ብዬ ልክ እንደ ወንደ ላጤነት ጥቅልል ብዬ የምተኛ ሰው መሆኔና ከትዳር ውስጥ የምፈልገው አንዱን ፓርት እንደው ሰው ስለሆንኩ ስለፈለግኩኝ ብቻ እንደ ነገሩ እንደ ነገሩ ሆኖ የምኖርበት ህይወት ነው። ይህ ነገር ለወራት ቀጠለ። እሷም ይመስለኛል። ዝም ብያት እየተበሳጫቸው ጀርባዬን እየሰጠዋት ስተኛ ግራ ተጋብታለች። አንድ ቀን ግን ከጓደኞች ጋር ስናወራ፣ እስኪ ንገራት፣ መናገር እኮ አለብህ። ምናልባትም ደግሞ የማታ ልብሶች የሚሆኑ ቆንጆ ነገሮችን እሷ ላታቅ ትችላለችና ስጦታ ገዝተ ይዘህላት ይሄዳሉ። እነሱም ለሚስቶቻቸው ሲገዙ፣ እኔም ለእሷ እስኪ በዚህ ልሞክር ብዬ ገዝቼ ይዤላት ገባሁኝና ባከሽ ከዚህ በኋላ ውዴ ማታ ማታ እነዚህን ልበሺ፣ ከፈለሽ ሌላም ጭማሪ ገዛልሽ፣ አለው ብዬ ስሰጣት ገና ስታየው ደንግጣ በእርግ ጋር ቆመች። ምንም አላለችኝም፣ እሺ ብላ ተቀብላ አሁንም አስቀምጠው፣ ያንኑ ሹራቧን ያንኑ ቱታዋን ከለሩ ይቀያየር ንጽህናውም የተጠበቀ ይሁን እንጂ ያንኑ ለብሳ መጣች። ንድድ አልኩኝና፣ ምን ሆነሻል? ከነዚህ ልብሶች ጋር ምንድን ያለሽ? ከነዚህ ብትቶዎች ጋር ምንድን ያለሽ ብዬ አንቧረኩባት። ምን ነው? አለችኝ። ለምንድን ነው እነዚህን ልብሶች የምትወጃቸው? ማን ነው ይህን ሰዓት ለብሽ እሱ ፊት አትቅረቢ ብሎ የመከረሽ ወይም የነገረሽ? በጣም ነው የሚያስጠሉኝ። ሁለተኛ እነዚህን ለብሰሽ እንዳላይሽ ብዬ ሌላ ሰው ሆንኩባት። በእርግጠኝነት እንደዚህ ሲሆን፣ እንደዚህ ስቆጣ አይታኝም ስለማታቅ፣ ደንገጥ አለችና፣ አይ ብርድ ስለሆነ እኮ ነው፣ ብርድ ይመታኛል፣ ለዛ ነው አለችኝ። በጣም ሳኩኝ፣ በጣም ሳኩኝ። እናቴ ትዝ አለችኝ። እናቴ እንደዛ ነበረች ደራርባ ደራርባ። ለማሚ ምንድን ነው ስንላት ብርድ ነው ብርድ ይመታኛል ትለኝ ነበረ። ሁሉም ለእናታችን ምን እንደምንላት ግራ ስለሚገባል፣ ኧረ ማሚ የምን ብርድ ነው ወይ ቃ ነሳ አድርጊው ምናምን እንልና ግን ሰው ያመኛል ብርድ ይመታኛል ሲል ምን ሊባል እንደሚችል ግራ ስለሚገባኝ እናቴንም ዝም እላት ነበር። እሷንም አንቺ እኮ ወጣት ነሽ ገና ልጅ ነሽ የምን ብርድ ነው ይሄ? የቤተሰብ የማሚ ተጽዕኖ ሳይሆን አይቀርም ምንም የሚመታሽ ብርድ የለም፣ አይዞሽ እስኪ ሞከሪው አልኳት። እንደ ነገሩ እሺ ብለኝ ዝም አለች። ነገር ግን አሁንም አልቀየረችው። ምናልባት አሁን ደብሯት ነው ወይ አሁን አዲስ ሆኖባት ነው፣ ነገ ከነጎዳ ታረገው ይሆናል ብዬ መጠበቅ ጀመርኩ። ሀውለት ታምኝኛለሽ፣ እንደዛው እንደተጠቀለሉ እንደዛው እንደገዛ ሁላት ከነገ ከዛሬ እያልኩኝ ያንኑ ልብሷን ትንሽ ቀየር ብቻ አድርገው ከምናልባት ውፍረቱ ሳሳ ያለ ትንሽ ከመጀመሪያው ሻል ያለ ሹራቧን ቱታዋን እያደረገች ትጠብቀኛለች እንጂ ምንም የተለወጠ ነገር አልነበረም። አንድ ወር ሙሉ እንደዛ ሆነ። ከገዛሁለት በኋላም ለወራት አልታረጋቸው። እንዴት ብዬ መናገር እንዴት ብዬ ማስረዳት እንዳለብኝ ራሱ ግራ ስለገባኝ ታውኳት። ይች ያልኩች ፍቅረኛዬ አላስቆም አላስቀምጥ እያለች አንድ በህይወት የተረዳሁት ነገር ሰዎች አላደርገውም፣ አልቀርበውም፣ አልነካውም ያሉትን ነገር ሊነኩ የሚችሉባቸው ብዙ ፈተናዎች ብዙ ውድቀቶች አሉ። በመሃል ይህን እያየሁኝ ስመጣ ትናፍቀኝ ጀምር ዘን መወዳት እንደዘን ማፈቅራት ሴት እንደመሆኗ መጠን አሁን ደግሞ ቤቴ ውስጥ ያለው ክፍተት ቤቴ ውስጥ ደስታ ማጣቴ እንደምፈልገው ነገሮች አለመሆናቸው እንድናፍቃትና እሷ በፈለገችኝ ሰዓት በደወለችልኝ ቁጥር እንድገኝላት አደረገኝ። ፍቅረኛዬ መቼም እኔን ልትረሳኝ አትችልም፣ መቼም እኔን ልትተወኝ አትችልም። ግድ የለም እይበት፣ ዞሮ ግን እግሬ ላይ ትወድቃለህ፣ ትመጣለህ፣ እኔን ነው አግብተህ የምትኖር እያለች ትዝትብኛለች። በስልክ ትዝታለች፣ በቴክስት ትዝታለች፣ ደውላ አግኝታኝ ትዝታለች። ስፈልግ ይህ ነገር ቸግሮኛል፣ ገንዘብ ላክ ትለኛለች። ደስ ብሎኝ ነው ምልክላት። እናና እንደዚህ ነገር አምሮኛል፣ ጋብዛይኝ ትለኛለች። ደስ ብሎኝ ወስጄ ጋብዛታለሁኝ። ነገር ግን እኔ ዝሙት እጠላለሁ፣ ውስልትና እጠላለሁ። ገና ፍቅረኛ ጋ ተገናኝተን ቡና እየጠጣን አይኗ እንኳን ትኩር ብሎ የአይን ሲጀምር ልቤ ይብረከረካል። ይችኛዋን ሚስቴን የካድኳት የናቅኳት እሷም ላይ የወሰለት ኩባት ስለሚመስለኝ ዓይኔን እሰብራለሁ፣ ፊቴን አዞራለሁ። እሷ ግን ከተውኳት በኋላ ካገባው በኋላ በእርግጥ ይመስለኛል ጥፋቷን አውቀዋለች። በምን ምክንያት እኔን እንዳጣችኝ ገብቷታል መሰለኝ። ባገኘችኝ ቁጥር ሙሉ ትኩረቷን እኔ ላይ አድርጋለች። ያ መቅበጠዋን አይኗም ወደዚህ ወደዚህ ማለቱን ትተዋለች። ሁሉም መንፈሷ ከእኔ ጋር ሆኖ እኔ ላይ የሙጥኝ ብላ የእኔን ትኩረት ለመሳብ ደግሞ መሞከር ጀመረች። እኔ ደግሞ እሷን ባገኘው ቁጥር፣ ከእሷ ጋር በተደዋወልኩ ቁጥር፣ በናፈቀችኝ ቁጥር፣ ባሰብኳት ቁጥር ይችኛዋ ሚስቴን የካድኳት ስለሚመስለኝ ልቤ ተጨነቃለች። አይኔን ካይኖ አሸሻለሁ፣ አለው እጄንም ከእጁ አርቃለሁ። ሙሉ መንፈሴን ከሱ አርቄ በውጥረት እሞላለሁ። ወደዛ ወደ ጠላሁት ውስልትና ልገባ ነው እንዴ? ወደዛ ወደ ፈራሁት ኃጢአት ልመለስ ነው እንዴ? እያለ ልቤ ይጨነቃል። እንደዛም ሆኖ ግን ስደውልልኝ፣ ስትፈልገኝ፣ ና ስትለኝ እየበረርኩ ይሄዳለሁ። ታዲያ የግንኙነት የውስልትና መጀመሪያው ማሰቡ፣ መፈለጉ፣ መሮጡ አይደል? ቀጣ የሆነው ከዛም ያልተሻለ ነው ይለናል። ቅርንፉድ ውሃ መጠጣት መካንነትን ይፈውሳሉ ወይ? ቅርንፉድ በውስጡ ዩድኖ ላይ የተባለ አክቲቭ ኢንግሪዲየንትን ይይዛል። ይህ ዩጅኖል ደግሞ አንታኢንፍላማቶሪ እና አንታኦክሲዳንት ኢፌክት አለው። ስለዚህ ብዙ የጤና ጥቅሞች አሉት። ቅርንፉድን ከመካንነት ጋር ምንድነው የሚያገናኘው? አንድ አይጦች ላይ የተሰራ ጥናት እንደሚያሳየው ከሆነ ዩጅኖል የአይጦች እንቁላል ውስጥ ያለውን ማይቶኮንድሪያል ፋንክሽን በማሻሻልና የፕሮጀስትሮንና ኤስትሮጅን ሆርሞን መጠንን በመጨመር የመውለድ በቃሳቸውን እንዲጨምር አድርጎላቸዋል። ስለዚህ የተወሰነ ከፈርቲሊቲ ጋር የተያያዘ ጥቅም አለው። ነገር ግን ይህንን እኛ እንደ መድኃኒትነት ማንመክርበት ምክንያት አንደኛ በቂ ጥናት አልተደረገበትም። አይጦች ላይ የተደረገው ሰዎች ላይ የተደረገ ጥናት የለም። ሁለተኛ ደግሞ መካንነት እጅግ በጣም በብዙ ችግሮች ነው የሚመጣው። ስለዚህ እነዛን ሁሉ ችግሮች ከበር አያደርግልን። ሶስተኛ ደግሞ ከመጠን በላይ ከተወሰደ ቶክሲሲቲ ደረጃ ስለሚደርስ፣ እንዲሁም በተቃራኒ ደግሞ ያለ መውለድ ችግርንም ሊያባብስ ይችላል። ስለዚህ ከፈርቲሊቲ ጋ የተያያዘ ችግር ካለባችሁ ወደ ሕክምና ተቋም በመሄድ በቂውን ምርመራ ማድረግ ይኖርባቸዋል። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ዶክተር ቤቴል ፎሎው ማድረግ እንዳይረሳ ባይ ይች የስራ ባልደረባዬ ፍቅረኛዬ ወይም አሁን ላገባት የተዘጋጀኋት ሴት ከአለቃችን ጋር ዘመዴ ነው ባለ ውለታዬ ነው ከምትለው ሰው ጋር ሴክሹዋል ግንኙነት አላት ብላ ስትነግረኝ እሷን አመነጫ ጭቄ ሰድቤ ባባረራትም ለእኔ ግን ከዛሽ ቀን ጀምሮ ምንም አይነት ሰላም እና እረፍት አልተሰማኝም ነበር። ብዙ ነገሮችን ወደኋላ ተመልሼ ማሰብ ጀመርኩኝ። ይቺ የስራ ባልደረባዬ ያለችኝን ነገር እንዳላምን ፍቅረኛዬን ከሶስት ዓመት በፊት ሳገኛት ድንግል ነበረች። ታዲያ እስከ ዛሬ ድረስ ድንግልናዋን ጠብቃ የቆየች ሴትና ፍቅረኛ አላት እየተባለ ውሸት ሆኖ በንጽህና ያገኘኋት ሴት እንዴት ነው ከአለቃዋ ጋር ከዛም ባለፈ ደግሞ ከምትወደው ዘመዷ ጋር እንደዚህ አይነት ግንኙነት ሊኖራት የሚችለው? ሀሜታ ነው፣ የሰው ወሬ ነው አልኩኝ። ሁለተኛ ደግሞ እሱ ሲደውልላት የምታሳየው መርበትበት፣ ድንጋጤዋ፣ ፍራቻዋ ከማንምና ከምንም በላይ ለሱ ያላት እርብት ብትነት ስልክ በሚደውልበት ሰዓት እሱን የምታናገርበት ቱን የምትጠነቀቀው ጥንቃቄ፣ አብረን በምንሆንበት ጊዜ ስልኳን ደፍታ የምታስቀምጠው ሰዓት ላፌ ረዥም ሰዓት የምታወራቸው ነገሮች ሁሉ ፊቴ እየመጡ ለምን ኋይ ዘመዷ ከሆነ አለቃዋ ከሆነ ከኔ ከፍቅረኛ ዋጋ ተቀምጣ በዚህ ደረጃ ምትፈራው ምትርበተበተው ነገር ምንድን ነው እያልኩ ጥርጣሬን ያባብሰዋል። ሶስተኛ ደግሞ በአንድ ወቅት አብረን በሆንበት ሰዓት ግንኙነት ላይ ሆነን የእሱን ስም ጠርታለች። በዚያም ሰዓት እንደዚህ አልሽ እኮ ያለቃችንን ስም ከኔ ጋር ሆነሽ ጠራሽ። በምላስ ሰዓት ሸምጥጥ አርጋ ክዳኛለች። እኔም ጆሮዬ ይሆናል ብዬ ራሴን ዋሸቸዋለሁ። ያም ነገር አሁን ወደ ኋላ መልሶ ጥርጣሬን ወደ ከፍተኛ ደረጃ አደረሰብኝ። ነገር ግን የሰርጉ ዝግጅት ተጀምሮ ሽምግልና ተልኮ በጣም የምወዳትና የማፈቅራትን ሴት ላገባ ዝግጅት ላይ ነኝና ይሄ የሰይጣን ስራ ነው ሁሉን ነገር ጆሮ ዳባ ብዬ ወደ ትዳር ልግባ አልኩኝና ትዳራችን ሆነ። ትዳር ውስጥ በገባን በወር ውስጥ ወደ አዲስ አበባ አካባቢ ኤንጂኦ ላይ ከዚህ የተሻለ ቆንጆ ደሞዝ እና ጊዜ የማገኝበት ስራ አገኘሁኝ። እሷም ወደ አዲስ አበባ ዋናው ቅርንጫፍ አለቃችን እንዲቀይራት አድርጋ እኔም ስራዬን ለቅቄ የእንጁ ስራውን ጀምሬ ወደ አዲስ አበባ መጣል ትዳራችንን ቀጠልን። በዚህ ጊዜ እኔ ሰፊ ሰዓትና ሰፊ ጊዜ ነበረኝ ከስራዬ አንጻር ጥሩ ደሞዝ የማገኝበት ስራ ቢሆንም ሰፊ ሰዓት ስለነበረኝ፣ ባለቤቴም ጠዋት ወጥታ ስራው ላይ የምትገባ ሴት ስለሆነች ሁሉንም የቤቱን ኃላፊነት እኔ ወሰድኩኝ። ቤት ከማጽዳት ምግብ ከማብሰል ልብስ ከማጠብ ጀምሮ እሷ ስራ ውላ ስትመጣ ሁሉን ነገር አጠናቅቄ እጠብቃታለሁ። ለሷ ጥሩ ባል ለመሆን ተንከባካቢና አፍቃሪ ለመሆን ታማኝና ምርጥ ወንድ ለመሆን እማላደርገው ነገር አልነበረ። በወቅቱ እሷን በዚህ በጣም ደስተኛ ነበረች። ነገር ግን አለቃችን ጋር የምትፈራው ነገር ከአለቃችን ጋር ያላት ቅርርብ አሁንም እንደቀጠለ ነበረ። በፈለገው ሰዓት ከቢሮ ሄዶ ይዟት እንደሚወጣ የቢሮ ባልደረቦቿ ይነግሩኛል። ይሄ ነገር ምቾት አይሰጠኝም። ከኔ ጋር ሆና እሱ ሲደውል ወይም እሱን ስታወራ አንዲት ባለትዳር ሴት ከሌላ ወንድ ጋር ቺት ስታደርግ ባሏ የደወለባትን ያህል ከኔ ጋር ሆና ከባሏ ጋር ሆና አለቃችን ሲደውል የምታሳየው ሪያክሽን ልክ እንደዚህ አይነት ነበር። ይህ ሁሉ ነገር እየረበሸኝና እያናደደ ይመጣል። ከዛም አልፎ እኔ ቤቱን ኃላፊነት ሁሉ ነገር ስሸፍንላት እሷ ሁሉንም ነገር እርግፍ አርጋታዎቹ። ሌላው ቀርቶ የለበሰችውን ልብስ እንኳን ሶፋ ላይ ወርውራ የምትገባና የምትበልታ የምትተኛ ከዛም ባለፈ ጠዋት ተነስታ የፈሰሰ ውሃ እንኳን ሳታቃና ልብሶቿን ቀይራ ሌሊት የለበሰቻቸውን ቢጃማዎች ሶፋ ላይ መነታትላ የምትሄድ ሴት ሆነች። ይሄ ነገር ከቀን ወደ ቀን በጣም እያበሳጨኝና እያናደደ የመጣ ምን እያደረግሽ ነው? እኔ እኮ አንቺ እንዳትደክሚ እንዳትለፊ ኃላፊነትሽን ልወጣ ብዬ አደረግኩኝ እንጂ ሁሉንም ነገር ሸፈንኩልሽ እንጂ በዚህ ደረጃ ስንፍናን እንድታሳይኝ እንድትሰንፊና ሙሉ ለሙሉ ቤትሽን እንድትረሹ አይደለም። ምግብ አታበስልም፣ ቤት አትጠርግም፣ ምንም የምታደርገው ነገር የለም። ሀውለት ጠዋት ትወጣለች። ሌላው ቀርቶ የለበሰችውን ቢጃማ ሶፋ ላይ ወርውራ ማታ ትገባለች። የዋለችበትን ልብስ የሆነው ቦታ ወርውራ፣ በቃ እንደዛ ነበር ህይወት ህይወታችን። ያ ነገር እያናደደኝ ሲመጣ እኔም መናገርና መቆጣት ጀመርኩኝ። ኃላፊነትሽን እየዘነጋሽ ነው፣ ሴትነትሽን እየተውሽ ነው፣ ምን እየሆንሽ ነው ማለት ጀመርኩኝ። ቢሆንም ግን እሷ ምንም አይመስላትም። በቃ የሴትነት ወጉን ማዕረጉን ነገር አለመን ሁሉ ትውት አድርጋ ተወችው። ስራ ስራ ስራ። አንዳንዴ ድንገት ወደ ቢሮዋ እሄዳለሁ። የስራ ባልደረቦቿ አሁን አለቃ ይዟት ወጣ እኮ አልነገረችህም እንዴ ይሉኛል። ያ ምቾት አይሰጠኝም። በተለያየ አጋጣሚ ቢሮ ስደውል አሁን አለቃ ይዟት ወጣ እኮ አላወክም እንዴ እነዚህ ንግግሮች በጣም እየተደጋገሙ ቢመጡ በዚህም ጸብ ውስጥ እየገባ መጣ ይህ አለቃሽ ምንድን ያለው ነገር በስራ ሰዓት ይዞሽ የሚሄደው ሲየት ነው ቢሮን በምመጣ ሰዓት አላገኝሽም ሁሌም ከእሱ ጋር ወጣች ነው እሱ ላካት ነው ከሱ ጋር ሄደች ነው ይህ ነገር ምንድን ነው እያልኩኝ በምናገርበት ሰዓት ጭራሽ ከዘመዴ ጋር ልጠረጥረኝ ነው እንዴ አርፈ ተቀመጥ የሚል ምላሽ ትሰጠኝ ነበር በዚህ በጣም እየተጣላን እየተጨቃጨቅን ስንመጣ በቃ አንቺም በዚህ ነገር እኔ ደስተኛ አይደለሁም፣ አስቢበት፣ እኔም ላስብበት። ለአንድ ለአስራ አምስት ቀን ክፍለ ሀገር ቤተሰቦችሽ ጋር ደርሰሽ ነይ ብዬ ወደ ክፍለ ሀገር ላኳት። እሷን በሄደችበት ወቅት ስላሳለፍነው እና ስላለነው ስላለ ጉዳይ እያሰብኩኝ፣ ሁሌም ወክ የማረግበት ቦሌ መንገድ ላይ ወክ እያረግሁኝ ባለሁበት ሰዓት የአለቃችንን የእኔ ድሮ አለቃዬን የሚስቴን ደግሞ ዘመድና አለቃ የሆነው ሰው የቤቱ ሼፍ መንገድ ላይ ታገኘኛለች። ወደ ሱፐርማርኬት እየሄደች ነበር። እኔንም ስታገኘኝ ከዚህም በፊት እንተዋወቃለን፣ ያዛደረገችኝ እና እባክህ ይህ ሰውዬ የራሱን ትዳር በትኖ የሰውን ትዳርም እየበተነ ነው። ትዳርህን ጠብቅ፣ ቤትህን ጠብቅ፣ ሚስትህን ጠብቅ ብለውኝ ሄዱ። እኚህናት እሳቸው ይህን ነገር ሲሉኝ በጣም ደነገጥኩኝ። እሳቸው ማለት የአለቃችንን ውስጠ ሚስጥሩን ገመናውን ሁሉንም ነገር የሚያውቁ ሰው ናቸው። የቤቱ ሼፍ ናቸው። ቤት ማን ይመጣል፣ ማን ይወጣል፣ ማን ይገባል፣ ሁሉም ነገር ከእሳቸው አልፎ እሳቸው የንግግር ሲናገሩኝ፣ አንድ ነገር ቢያውቁ ነው፣ አንድ ነገር ቢያዩ ነው ብዬ እርግጠኛ ሆንኩኝ። ምንድን ነው ማዘር ስላቸው ምንም አጠይቀኝ፣ ከዚህ በላይ ትዳራችሁን ጠብቁ፣ ቤታችሁን ጠብቁ፣ እሱ የራሱን ትዳር በትኖ የሰዎችንም ትዳር እየበተነ ነው ብለውኝ ጥለውኝ ሄዱ። አለቃችን ትዳሩን በትኖ የሚኖር ሰው ነው። ከዛም በላይ ብዙ ለወጣትነት የደረሱ ሴቶችን በተለያየ ጊዜ እያመጣ የሚያባልቅ ሰው ነው። የብዙ ሰውን በአ የብዙ ሰው ሀዘን ያለበት ሰው ነው። ምንም ያህል ሀብታም ቢሆንም በሀብት የተንበሸበሸ ትልቅ ሰው ቢሆንም በስነ ምግባር ግን የዘቀጠና የወረደ ሰው ነው። ይህንን እኔም ጠንቅቄ አቃለሁ። እኚህ ሴት ይህን ነገር ሲሉኝ አንድ ነገር አለ ማለት ነው ብዬ ውስጤ እርግጠኛ ሆነ። ሚስቴም ስትመጣ ቁርጭ የጠበቅኳት። አዎ ወይኔን ወይሱን ትላለች ካልሆነ ይሄ ትዳር ትዳር አይሆንም ብዬ ወስኜ ነበር። ከ15 ቀን በኋላ ቆይታ ስትመጣ ቤታችንን በደንብ አጸዳድቼ ጥሩ እራት ሰርቼ ለመወያየት አመቼም እንድን እንዲሆን ያስደስቷትን ነገሮች ሁሉ አድርጌ ጠበኳት። መጣች፣ ስታየው ደስ አላት። በላን፣ ጠጣን። ጥሩ ጊዜ ካሳለፍን በኋላ እንድናወራ ወሬውን ጀመርኩት። ይኸውልሽ እኔ ከዚህ ሰውዬ ጋር ያለሽን ግንኙነት ፈጽሞ አልወደድኩትም። እየሰማኋቸው ያሉትም ነገሮች ትክክል አይደሉም። የአለቃን ሼፍ አግኝቻት እንደዚህ እንደዚህ ነገር ብላኛለች። ከተለያዩ ቦታዎችም እንደዚህ አይነት ወሬዎችን ሰምቻለሁ። አሁን ወሬዎችን ሰምቻለሁ። በዚህ ወጥቶ በዚህ ገብቶ ለልጅ ሳይሆን ምቾት እየሰጠኝ ስላልሆነ ወይ እሱን ወይኔን ምረጪ። ይሄ ስራ ይቅርብሽ፣ ሌላ ስራ ያዢ፣ ትዳርሽን አርፈሽ ምሪ በዚህ ቁስለት ውስጥ በዚህ ጥርጣሬ ውስጥ ከዚህ በኋላ መኖር አልፈልግም። እወድሻለሁ፣ አከብርሻለሁ ከዛም በላይ ለቤትሽ ሚስቱኝ ሴት ሁኚ። አብሲ አጂ እንደ ማንኛውም ኢትዮጵያዊ ባለትዳር ወልደን በስነ ስርዓት እንኑር። እኔ ባልሽ ነኝ፣ ታዘዥኝ አልኳት። በዚህም ሰዓት አይ በፍጹም ከበዘመዴጋ ልትለየኝ አትችልም፣ ከስራዬም ልታፈናቅለኝ አትችልም። ምረጭ ካልከኝም እኔ ዘመዴን ብዙ የዋለ ውለታ የዋለልኝን ሰው እንዲሁም ስራዬን እመርጣለሁ ብላኝ ቁጭ አለች። ዛሬ ከተለያየን 15 ቀን ሆኖናል። በዚህ አጣብቅኝ ውስጥ ነኝ። ወደ ፍችን ፕሮሰስ እየሄድኩኝ ነው። እቺን ሴት አባብዬ ባለችበት ሁኔታ አምኛት ህይወቴ ውስጥ ይዣት መቀጠል አለብኝ ወይንስ ፍቺውን አድርጌ ከዚህ ህይወት መውጣት አለብኝ? እውነተኛ ነኝ ወይስ ተሳስቻለሁ? በጥርጣሬ ነው ትዳሬን እየበተንኩ ያለሁት? ወይስ እያየሁና እየሰማሁት ያለው ነገር ሁሉ እውነት ነው? መርፌና ክር ሆነው ግዴታ በአይኔ ማየት አለብኝ ወይ እያልኩኝ እየተጨነኩ ነው። ምትሉኝን በሉኝ ይላል።